ተሽከርካሪዎች ችግር ከተፈቀደው ጭነት በላይ በመጫን ተሽከርካሪው ላይ ጉዳት እንዲደርስ አደጋ እንዲያጋጥም የሚያደርጉ ነገሮችን እናያለን። ከዚህ ጋር በተያያዘ መቆጣጠር ይቻላል። አሁን ከጠየቀኝ ጥያቄ ጋር በተገናኘ በጣም ብዙ የከባድ መኪና አሽከርካሪዎች በተደጋጋሚ ወደ ድርጅታችን ካነሷቸው ጥያቄዎች ይህንን ያለበትን ማወቅ ችለናል። የጫኖንስ ማወቅ እንችላለን ወይ? ምን ያህል ክብደት ነው የጫኖው? ለምን የጫኖ ክብደት ማለት አንደኛ ኦቨር መኪናው ከተፈቀደለት በላይ ከተጫነ ጎማ ማለቅ ካለበት ጊዜ በፊት እንዲያልቅ ያረጋል። ነዳጅ መፍቸት ካለበት በላይ እንዲፈጅ ያደርጋል። መኪና ላይ ያሉ ስፔር ፓርቶች ማለቅ ካለባቸው ጊዜዎች በፊት እንዲያልቅ ያደረጋል። የነዚህ ወጪዎች ቀድሞ የሚመጣው አሽከርካሪው ላይ ሲሆን የመኪና ባለንብረቱ ላይ ሲመጡም ደግሞ ብዙ ማቃቸዋሉ። ጋራጅ እንዲህ መኪና ገብቶባቸው ማውጣት ያልቻሉ ብዙ አደጋ ደርሶባቸው። አሁን እኛ እያመጣን ያለውን ቴክኖሎጂ ምንድን ነው? ጂፒኤስ ከሎድ ሴንሰር ጋር ነው። ያለፉትን ስድስት ቶሮች የተለያዩ እቃዎች ከተለያዩ ሀገሮች አምጥተን ስንሞክር ነበረ። ምንድን ነው ማድረግ የሚያስችልህ? በስልክህ መኪና ላይ ምን ያህል ኩንታል ተጭኗል የሚለውን ያሳያል። ያ ደግሞ ብቻ አይደለም፣ መኪናው ከተፈቀደለት ኩንታል በላይ ሲያልፍ ስልክ ላይ አለርት ይሰጥሃል። የዛኔ መኪናው ጭነቱን ጭኖ ገና መንቀሳቀስ ሳይጀምር ደውለ መኪና ላይ የተጫነው ጭነት ከመኪናው ኩንታል በላይ ነው፣ ቀንስ ማለት ያስችለናል። ይሄ ደግሞ ምን ያደርግልናል? መኪናው ላይ አሁን ያልናቸው ሳይሆን፣ ብዙ ጊዜ የከባድ መኪኖች አደጋ ኦቨርዌት በመጫን ይደርሳል። ስለዚህ መኪናችን ላይ ወጪ ብቻ መቀነሰውን ሙሉ መኪናችንንም ከአደጋ መከላከል እንድንችል ይህ ቴክኖሎጂ ያስደርገናል። ከሚቀጥለው አመት በኋላ በእርግጠኝነት ሙሉ ለሙሉ ይህንን አገልግሎት መስጠት እንጀምራለን ብለን እንጠብቃለን። ይህንን የመኪና መከታተያ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂስ ለግለሰቦችና ድርጅቶች ባሉበት ቦታ በራሳችን ባለሙያዎች በመግጠም ላይ እንገኛለን። እርሶም ዛሬ ነገ ሳይሉ ከታች ባለው ስልክ ደውለው ያስገጥሙ።